ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር አራት 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በኦሮሚያ ና በደቡብ ኢትዮጵያ ክልሎች በከፍተኛ ሁኔታ የሰብአዊ መብት ጥሰት እየተፈጸመ መሆኑን ይሰመጉ ገልጸዋል። ብልጽግና በጎጃም ቀጠና አየር ወለድ ና ኮማንዶ ጦሩን ሲያሰማራ፣ እስክንድር ነጋ ደግሞ ስለ ኤርትራ ና ህዋት ጥምረት ምላሽ ሰጥተዋል። በብልጽግና የቀድሞ ባለስልጣን የሚመራ የፋኖ ሀይል አለ የምንላችኋለን። ጤና ሚኒስትር የሰዎች ሞት ማስከተሉን በደበቀበት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 በኦሮሚያ ና በደቡብ ኢትዮጵያ ክልሎች በከፍተኛ ሁኔታ የሰብአዊ መብት ጥሰት እየተፈጸመ መሆኑን ኢሰመጉ ገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን ና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩ ና ለሞት ለአካል ጉዳት ና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ማረጋገጡን በወጣው ጋዜጣዊ መግለጫ አስታውቋል። በክልሎቹ በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሎቹም ሆነ የፌዴራል የመንግስት አካላት ኃላፊነታቸውን አልተወጡም ብለዋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶች መመርመሩን ያስታወሰው ኢሰመጉ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎች በህግ ተጠያቂ እንዲሆኑ መግለጫ ማውጣታቸውንና ጥሪ ማቅረባቸው የሚታወስ ነው ብለዋል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካ እና በሆሎንቆ ዋቢ ወረዳዎች ጥቅምት 14 ለ15 2018 ዓ ም እንዲሁም በ18 ለ19 2018 ዓ ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች በታጠቁ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጸዋል። በተመሳሳይ ጥቅምት 25 2018 ዓ ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት አምስት አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ ባደረግኩት ምርመራ ተረድቻለሁ ብለዋል። ይሁን እንጂ የመንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመውጣታቸው የመብት ጥሰት በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ መግለጫው አመላክቷል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩ የወረዳነት አስተዳደራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት አስር 2018 ዓ ም በተቀሰቀሰ ግጭት ንጹሐን ዜጎች ላይ የአካል ጉዳት መድረሱንና በርካቶች ለእስር መዳረጋቸውንም ኢሰመጉ ከአካባቢው ካሰበሰበው መረጃ ለመረዳት መቻሉን ገልጿል። ስለሆነም የደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎች የአገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ በሰላማዊ መንገድ በወቅቱ የሚ ፈታበትን ሁኔታ እንዲያመቻችና በሂደቱ የሚፈጠሩ ግጭቶችን እንዲከላከል ጠይቀዋል። ብልጽግና በጎጃም ቀጠና አየር ወለድና ኮማንዶ ጦሩን ሲያሰማራ እስክንድር ነጋ ደግሞ ስለ ኤርትራና ህወሃት ጥምረት ምላሽ ሰጠ። ከፋኖ ጋር እያደረገ ባለው ውጊያ ከባድ ምት እያስተናገደ ያለው የብልጽግና አገዛዝ በጎጃም ቀጠና ኮማንዶና አየር ወለድ እዙን አሰማርቷል። ባለፉት ቀናት በጎጃም ቀጠና አደርገዋለሁ ባለው ልዩ ኦፕሬሽን ክፉኛ የተመታው አገዛዙ በቀጠናው ያሰማራው ሚሊሻ፣ ፖሊስ፣ አድማ ብተናና መከላከያ መቋቋም እንዳቃተው ተነግሯል። በዚህም በሰሜን ሸዋ ዞን አሰማርቶ የነበረውን የሹማ አብደታ የኮ ኮማንዶና የአየር ወለድ ጦር ወደ ጎጃም አስገብተዋል። ይህ የአየር ወለድ እና ኮማንዶ ጦርም ክፉኛ እየተመታ መሆኑ ነው እየተገለጸ ያለው። ነገር ግን ብልጽግና በፕሮፓጋንዳ ማሽኖቹ በኩል በቀጠናው ፋኖን ደመሰስን፣ ከዘጠና በላይ የሚሆነውን ገደልን ሲል ተሰምተዋል። ይህ የብልጽግና ፕሮፓጋንዳ የተለመደ ቢሆንም ብርሃኑ ጁላ አስር በመቶ ነው ላሉት፣ አብይ ሸለቆ ለሸለቆ ነው የሚሄደው ሲሉ ለገለጹት ፋኖ አገሪቱ ያላትን ሀይል ሁሉ እያሰለፉ መሆኑ ተመላክቷል። በአማራ ክልል አርጎባ ልዩ ወረዳ ከትናንት በስቲያ የጀመረ ከባድ ውጊያ የተከ የተካሄደ ሲሆን የውጊያም የብልጽግናን አገዛዝ ክፉኛ አስደንግጦታል። በዚህ ውጊያ ፋኖ ቀጭማና ድቤ የተባሉ ሁለት ቦታዎችን የተቆጣጠረ ሲሆን ቦታዎቹም ቀጭማና ድቤ የተባሉ ናቸው። በዚህ ውጊያ በአገዛዙ ላይ የንብረትና የሰው ጉዳት ደርሷል ነው የተባለው። በቀጠናው ላይ ውጊያ ሲያደርጉ የነበሩት የአገዛዙ ሚሊሻዎች ሲበተኑ ሰባት የሚሆኑት ከባድ መሳሪያ ጭምር ይዘው ፋኖን ተቀላቅለዋል። በአርጎባ ወረዳ የሚንቀሳቀሰው ፋኖ የሚመራው በቀድሞ የወረዳው ሰላምና ጸጥታ ኃላፊ መሆኑ ደግሞ የአካባቢውን ፋኖ ልዩ ያደርገዋል። ይህ ደግሞ ወረዳውን የሚሊሻ ኃይሎች በገፍ ወደ ፋኖ እንዲገቡ እንዳደረጋቸው ይነገራል። በልዩ ወረዳው ያሉ የብልጽግና ሰዎች ባቀረቡት የድረሱልን ጥሪም ከኮምቦልቻና ከደሴ መከላከያ መንቀሳቀሱን ሰምተናል። በተመሳሳይ ፋኖ በሰሜን ወሎ ዞን ዋጃ ከተማ ከትናንት በስቲያ ባደረገ ውጊያ ከፍተኛ ድል ማስመዝገቡ ተገልጿል። ፋኖ በዕለቱ ከተማዋን ሙሉ በሙሉ ተቆጣጥሮ ከወልዲያ ወደ አላማጣ የሚወስደው መንገድ ተዘግቶ ነበር። በዚህ ውጊያም የብልጽግናው ባለስልጣናት የተደናገጡ ሲሆን፣ ቀላል የማይባል ሚሊሻም ከከተማው ተይዞ ወጥቷል። ይበንዲ እንዳለ እስክንድር ነጋ ንትርቅ ሬዲዮና ቴሌቪዥን ጋር ባደረገው ቆይታ የአገዛዙ ኃይል በአማራ ህዝብ ላይ የዘር ማጥፋት እየፈጸመ ነው ብለዋል። በዚህ አገዛዝ ምክንያት በመቶ ሺዎች የሚቆጠሩ አማራዎች ተገድለዋል፣ እየተገደሉም ነው ሲልም ተናግረዋል። ራሳችንን የመከላከል ትግል ውስጥ እንዳለን የዓለም አቀፉ ማህበረሰብ አልተረዳንም ያለው እስክንድር፣ ብልጽግና ህፃን ሳይል ሴት እየገደለ ነው በማለት አብራርተዋል። ህገ መንግስቱን መቀየር ዋነኛ አላማችን ነው ብለዋል። እስክንድር በብሔር ከተደራጁና ጸረ መንግስት ከሆኑት ኤርትራና ህወሃት ጋር በትብብር ትሰራላችሁ በሚል እስክንድር ለቀረበለት ጥያቄ እኛ የታሪካችን እስረኛ አይደለንም ሲል መልሷል። በዚህ የማህበራዊ ሚዲያ ዘመን ብዙ መረጃዎች ሊሰራጩ ይችላሉ። አብረን ግን አልሰራንም ሲል የመለሰው እስክንድር የእኛ ድጋፍ ከዲያስፖራውና ከገበሬው ነው ሲል የሚመራውን የአፋድ አቋም አሳውቀዋል። ሆኖም በኢትዮጵያ ከሚታገሉ ጸረ ብልጽግና ኃይሎች ጋር ከመርሃችን ጋር ከተጣጣሙ አብረን እንሰራለን ሲሉ ከህወሃትና ከኤርትራ ጋር የሚያስማማቸው ነገር ካለ አብረው ለመስራት እንደሚችሉ ጠቁመዋል። ጤና ሚኒስትር የሰዎች ሞት ማስከተሉን በደበቀበት አዲስ ወረርሽኝ ዙሪያ መግለጫ ወጣ። የጤና ሚኒስትር በደቡብ ኢትዮጵያ ክልል በጂንጋ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊቨር በሚመለከት የጤና ሚኒስትርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስም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 ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም ያስፈልጋል ተብለዋል። ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። ሆኖም የጤና ሚኒስቴር ሊደብቀው ቢሞክርም በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ በዚህ በትክክል ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምተዋል። ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፈጠሩም ታውቋል። ቃላቸውን ለቲግቫ የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለነው ሲሉ ሁኔታውን ገልጸዋል። ሚዲያው አሰባሰብኩት ባለው መረጃ ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩት ሶስት ሰዎች ውስጥ አንድ በሆስፒታሉ ህይወት ያለፈ ሲሆን ሁለቱ በሪፈር ወደ ሀዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሀዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስሜ አይጠቀስ ካሉና በጂንካ ሆስፒታል ከሚሰሩ ሐኪም አረጋግጧል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን ትግቫ ያነጋገራቸው ነዋሪዎች ገልጸዋል። ታመው የመጡትና የሞቱት በአንድ ቤተ ክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ሶስት ሰዎች ናቸው። በአስር ቀናት ልዩነት ትናንት ከትናንቱ ከትናንት ወዲያና ዛሬን ጨምሮ በአጠቃላይ አምስት ሰዎች ሞተዋል። ህይወታቸው ካለፈው ውስጥ ሁለቱ ከታማሚዎቹ ጋር ንክኪ የነበራቸው በጅንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። በትግራይ በአፋርና በኤርትራ የተፈጠረው ውጥረት አብይን ካስመራ እስከ መቀሌ ሽማግሌ እንዲልክ እንዳስቻላቸው ጠቆመ። በትግራይ ጊዜያዊ አስተዳደር ኃይሎች ህዳር አንድ ቀን ታስረው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ቀን ከገታ እንደተለቀቁ ተሰምተዋል። በላይ ለአንድ ሌሊት በአካባቢው በሚገኝ የትግራይ ጊዜያዊ አስተዳደር ኃይሎች ወታደራዊ ካምፕ ውስጥ ታስረው ካደሩ በኋላ የተለቀቁት የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበለው ያላቸውን ቅድመ ሁኔታ ተቀብለው መሆኑን ዋዜማ ዘግባለች። የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደሩ ሙሉ ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጁ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ገልጸዋል። በላይ ከዚህ በኋላ በአላማጣ ሆስፒታል አስተዳደር ውስጥ ምንም አይነት ቀጥተኛም ሆነ ተዘዋዋሪ ሚና እንዳይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው ምንጮች ጠቁመዋል። በላይ የተሾሙት በፌዴራሉ ኮማንድ ፖስት እንደነበር ተነግሯል። የትግራይ ኃይሎች ከብልጽግናው አገዛዝ ጋር በአፋር በኩልም ተመሳሳይ ውጥረት ውስጥ የገቡ ሲሆን የጦርነት ጅማሮ ውስጥ እንዳሉ ይገለጻል። ከዚህም ባለፈ ብልጽግና በዚሁ በአፋር ቀጠና ከኤርትራ መንግስት ጋር ሌላ ፍጥጫ ውስጥ መግባቱ ይታወቃል። ከሰሞኑም ብልጽግና ወደ ድንበር ያሰማራት ድሮን በኤርትራ ተመታ መመለስ እየተገለጸ ነው። በሌላ በኩል ደግሞ በምጽዋ ወደ በርካታ ቁጥርና አይነት ያለው መሳሪያ እየተራገፈ መሆኑን የተገለጸው ከዚሁ ቀጠናዊ ውጥረት ጋር ተያይዞም የብልጽግናው አገዛዝ መሪ አብይ አህመድ በአማካሪያቸው ጌታቸው ረዳ በኩል ከኤርትራ ጋር አልዋጋም የሚል ምላሽ ሰጥተዋል። ጌታቸው ከአልጀዚራ ጋር ባደረጉት ቃለ መጠይቅ ኤርትራና ኢትዮጵያ አይዋጉም ሲሉ ነው የመለሱት። ከአንዳንድ የዜና ምንጮች የሚወጡ መረጃዎች ደግሞ አብይ ለአውሮፓ ህብረትና ለተባበሩት መንግስታት ከኤርትራና ከህዋት ጋር አደራድሩኝ የሚል መልእክት መስደዳቸውን እየገለጹ ነው። በዚህም የአንቶኒዮ ጉቴሬስ ተወካይ በአስመራ ተገኝተው የኤርትራውን ውጭ ጉዳይ ሚኒስትር ኦስማን ስምህን አነጋግረዋል። በተጨማሪም አብይ የፕሪቶሪያውን ስምምነት አከብረዋለሁ፣ ወልቃይትንም እመልሳለሁ ከህዋት ጋር አደራድ አይወድሩኝ ብለዋል ተብለዋል። ሆኖም ነገሮች ከረፈዱ በኋላ አብይ እምነት አግኝተው ከነዚህ ኃይሎች ጋር ችግሮቻቸውን በድርድር ይፈታሉ የሚለው ጉዳይ ሚዛን አይደፋም። ምክንያቱም አብይ ለቃላቸው ታማኝ ያልሆኑ መሆናቸውን ደጋግመው አሳይተዋል። ለማስፈራራት በፓርላማ የመዘዙት የቃላት ዘመቻ በህዋቶች ዘንድ አፋ ድረስ ተገብቶ በተወሰደ እርምጃ እንዲደነግጡ አድርጓቸዋል። የፋኖ ከምንጊዜውም በላይ መጠናከር፣ የኤርትራ መንግስት በመሳሪያ መታጀብ እና በህዋት ጥቃት የብልጽግናው መንደር ተንጧል። በሌሎች አካባቢዎች ባለው ከደሞዝ ጋር የተያያዘ

ግብጽና ሳውዲ አረቢያ እና ሌሎች አራት ሀገራት በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተገለጸ። ግብጽና ሳውዲ አረቢያን ጨምሮ አራት የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጸዋል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመን እና ጆርዳን ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ከግብጽ፣ ሳውዲ አረቢያ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ እየተሳተፉ ይገኛሉ ብለዋል። ቀይ ሞገድ ስምንት የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ኅዳር ሁለት ሁለት ሺ አስራ ስምንት ዓመተ ምሕረት መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥል ጠቁመዋል። ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች፣ እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠና የተ የተካተተበት መሆኑም ተገልጿል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶቹን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አመላክቷል። በወታደራዊ ልምምዱ ዙሪያ የሶማሊያው ሂራን ኦንላይን ባስነበበው ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁመዋል። ብልጽግና በቀይ ባህር አጀንዳ በተዋጠበት ወቅትና በባህር በር አሳቦ ሌላ ጦርነት ለመክፈት ዝግጅት እያደረገ ባለበት ወቅት ነው ይህ ልምምድ የተካሄደ።